ሰላም በእያላችሁበት የንት ሚዲያ ተከታታዮቻችን ደም ቆያችሁ። የዘገባችን ተጀምሯል። በቅድሚያ አማፕሬት ነጥቦችን እነሆ የኮሪደር ልማት ዘንባባዎች ላይ የተተከሉ መብራቶችን የሰረቀ ተከሳሽ በስድስት ዓመት ከስድስት ወር እስራት መቀጣቱ ተሰምቷል። የምትሰሙት ይሆናል። የህወሓት ከፍተኛ አመራር የሆኑት ወይዘሮ ከትለወርቅ ገብረ እግዚአብሔር ሞንጆሪኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝተዋል ወይ በሚል ጥያቄ ተተችተዋል። ሙሉን ያደምጡታል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገልጻለች። ሌላኛው መረጃችን ነው። የተከበራችሁ ቤተሰቦች አብራችሁን ስትቆዩ፣ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚሰማሉ። አብሮነታችሁ አይለይም። የኮሪደር ልማት ዘንባባዎች ላይ የተተከሉ መብራቶችን የሰረቀ ተከሳሽ በስድስት አመት ከስድስት ወር እስራት ተቀጥቷል። የኮሪደር ልማት ዘንባባዎች ላይ የተተከሉ መብራቶችን የሰረቀ ተከሳሽ እጅ ከፍንጅ ተይዞ በስድስት አመት ከስድስት ወር እስራት መቀጣቱን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። አላዛር ግሩም የተባለ ተከሳሽ ጨለማን ተገን በማድረግ የኮሪደር ልማት መብራቶችን ሰርቆ ሊሰወር ሲሞክር በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ አምስት ኮከብ ጽባ ትምህርት ቤት አካባቢ ነው። ግለሰቡ የዋጋ ግምቱ ሶስት መቶ ሰዎች ብር የሚያወጣ ንብረቱ የየካ ክፍለ ከተማ ወረዳ አምስት ከተማው ውበትና ልማት ጽህፈት ቤት ክትትልና ድጋፍ የኮሪደር ልማት የሆኑት ስድስት ስፖት ላይት መብራቶችን ሰርቆ ሊሰወር ሲል በአካባቢው በነበሩ የጸጥታ አካላት እጅ ከፍንጅል እያዝመቻሉን የክፍለ ከተማው ፖሊስ መምሪያ ገልጿል። ተከሳሹ ተይዞ ወደ ፖሊስ መምሪያው ከመጣ በኋላ በማስረጃ የተደገፈ ምርመራ በማጣራት በአቃቢ ህግ ክስ ሊመሰረትበት ችሏል። ፈጣን ችሎትም ቀርቦ ጉዳዩ ሲታይ ቆይቶ ተከሳሽ ላይ አስተማሪ ቅጣት ተወስኖበታልም ነው የተባለው። የተከሳሽን መዝገብ የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት አላዛርግሩም ጥፋተኛ መሆኑን በማስረጃ በማረጋገጥ ተከሳሽን ያርማል፣ ሌሎችንም ወንጀል ፈጻሚዎችን ያስተምራል በማለት ስድስት ዓመት ከስድስት ወር እስራት እንዲቀጣ ውሳኔ ማስተላለፉን የአዲስ አበባ ፖሊስ መረጃ ያሳያል። የህወሀት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ጥያቄ ቀርቦባቸዋል። ከሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ ሞንጀሪኖ እኛ ከጎረቤቶቻችን ጋር ሁሉም ሰላም እንፈልጋለን፣ ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጋር ሰላም ነው የምንፈልገው። ለአካባቢያችን ሰላም መስራት ኃጢአት የለውም በሚልም ጀምረዋል። ጠቅላይ ሚኒስቴር አብይ አህመድ ራሳቸው ለህወሀት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበር በማለት ያስረዱት ሞንጀሪኖ የህወሀት ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ወይ ለሚለው ምላሽ ሲሰጡ በፍጹም ውሸት ነው ሲሉ

ኢሳያስንም አብይንም መውጋት አንፈልግም። ጦርነቱ ከተጀመረ ግን እራሳችንን ለመከላከል እየተዘጋጀን ነውም ብለዋል ጌታቸው ረዳ የእኛ ፕሬዚዳንት አይደለም ያሉ ሲሆን፣ በእኛ በኩል ጌታቸው ረዳን ከፕሬዚዳንትነት አውርደናል አውጀናልም ብለዋል። የእኛን ትእዛዝ ተቀብሎ ፕሬዚዳንቱን ማንሳት ግን የፌዴራል መንግስቱ ነውም ብለዋል። ጊዜያዊ አስተዳደሩን ግን የማፍረስ እቅድ የለንም ያሉት ሞንጀሪኖ አሁን ላይ ያሉት የጊዜያዊ አስተዳደር አመራሮች ግን በእኛ በሚመራው ህውሀት መቀየር አለባቸውም ተባለው። ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እየተሰራ ያለው ስራ ተስፋ ሰጪ መሆኑ ተገለጸ። የኢንዱስትሪ ሚኒስቴር መላኩ አለበል ጽዮን ኢንዱስትሪያል ኢንጂነሪንግ እና ብረታ ብረት ኢንተርፕራይዝ የመስክ ምልከታ አድርገዋል። ሚኒስቴሩ በምልከታ ወቅት ፋብሪካው ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት እየሰራ ያለው ስራ ተስፋ ሰጭ እንደሆነም ማየታቸውን ተናግረዋል። መንግስት ከዚህ በተሻለ እንዲያመርቱና ውጤታማ እንዲሆኑ የበኩልን ድጋፍ እንደሚያደርግም ነው የተናገሩት። የጽዮን ኢንዱስትሪያል ኢንጂነሪንግ ና ብረታ ብረት ኢንተርፕራይዝ መስራች እና ባለቤት ዮሐንስ ግርማ በጉብኝቱ ወቅት ባደረጉት ገለጻ ፋብሪካው በ1999 ዓመተ ምህረት በጥቃቅንና አነስተኛ ተደራጅቶ በ አምስት ሺህ ብር ካፒታል የተጀመረ መሆኑንም አስታውሰዋል። ፋብሪካው አሁን ላይ 60 ሚሊዮን ብር የሚያንቀሳቅስ ከአዲስ አበባ በተጨማሪ በቂሊንጦ ኢንዱስትሪ ዞን 1000 ካሬ ሜትር ላይ ያረፈ ግዙፍ ፋብሪካም እንዳለው ገልጿል። በፋብሪካው የምግብ ማቀነባበሪያ ማሽኖች የዳቦ መጋገሪያና ማብኪያ የቡና መቁያና መፍጫ፣ እህል መከኪያና ማበጠሪያ፣ የመኖ መፍጫና ማቀነባበሪያ፣ የእቃ ማሽን ክሬንና የእብነበረድ ማሽኖችን እንደሚያመርቱ መግለጻቸውን የሚኒስቴሩ መረጃ ያመላክታል። አሜሪካ በተቃዋሚዎች ላይ የሳይበር ጥቃት በፈጸሙ ቻይናውያን ጠላፊዎች ላይ ክስ መሰረተች። የአሜሪካ አቃቢ ህጎች በአገሪቱ የሚገኙ የቻይና መንግስት ተቃዋሚዎችን መረጃ በመተንተን ለቤጂንግ መንግስት በመሸጥ የተጠረጠሩ 12 ቻይናውያን ላይ ክስ መስርታለች። የአሜሪካ ፍትህ ሚኒስቴር መረጃ እንደሚያመላክተው በመንግስት የተደገፈው የሳይበር ጥቃት የአሜሪካ መንግስት ተቋማት ላይም ያነጣጠረ ነው። የአሜሪካ የሃይማኖት ተቋማትና በሆንግ ኮንግ የሚገኝ አንድ ጋዜጣም የጥቃቶቹ ሰለባዎች መሆናቸውን የሚኒስቴሩ መለጃ ማስረድቷል። ቻይና ይህንን ክስ በተመለከተ ምላሽ ባትሰጥም ከዚህ ቀደም የቀረቡባትን ተመሳሳይ ክሶችም ውርቅ አድርጋለች። የአሜሪካ ግምጃ ቤት ባለፈው ታህሳስ ወር ላይ በቻይና በተደገፈ ጠላፊዎች ትልቅ ጥቃት እንደደረሰበትም ገልጾ ነበር። በዚህ ጥቃት መረጃ መንታፊዎች የሰራተኞችን የስራ መሳሪያዎችን እንዲሁም ማንነታቸውን ያልተገለጹ ሰነዶችን ማግኘት እንደቻሉ ማስታውቀው ነበር። በወቅቱ ቻይና ክሱን መሰረተ ቢስ ስትል ያጣጣለች ሲሆን የትኛውም አይነት ሳይበር በጠለፋ በቋሚነት እንደምትቃወምም በመግለጽ በድርጊቱ ውስጥ ምንም አይነት ተሳትፎ እንደሌላትም አስታውቃለች። የፍትህ ሚኒስቴር ይህንን ክስ የመሰረተው የት እንደሆነ ባይታወቅም ሮብ ዕለት ክሱ የተከፈተው ግን በማንሃንተን በሚገኝ የፌዴራል ፍርድ ቤት ነው። ክስ ከቀረበባቸው ግለሰቦች መካከል የቻይና የህዝብ ደህንነት ሚኒስቴር ሰራተኞች የነበሩበት ሁለት ሰዎች ይገኙበታል። አይሱን የተባሉ ኩባንያ የወከሉ መስለው የቀረቡት እነዚህ ጠላፊዎች በመዘበሩት በእንዳያንዳንዱ የኢሜይል መልእክት ሳጥን ከቻይና የመንግስት ተቋማት ከ10ሺ እስከ 75ሺ ዶላር ሲቀበሉ እንደነበርም የአሜሪካ ፍትህ ሚኒስቴር አስታውቃል። በቻይና ሚኒስቴር መስሪያ ቤቶች ትእዛዝና በራሳቸው ተነሳሽነት የኮምፒውተር ጥሰት ፈጽመዋል የተባሉት እነዚህ ተከሳሾች ለሰረቁት መረጃ ጥሩ ክፍያ እንደተቀበሉም ነው የተገለጸው። የፍትህ ሚኒስቴር የብሔራዊ ደህንነት ክፍል ኃላፊ የሆኑት ሹጄባይ፣ ዛሬ በዓለም ላይ የሚገኙ ኮምፒውተሮችና የግንኙነት መስመሮች ምንም ያለየና ግድ የለሽ ጥቃት ሲመሩ እና ሲፈጽሙ የነበሩ የቻይና መንግስት ሰራተኞችን አጋልጠናለን ብለዋል። የሳይበር ቅቅረኞቹ የስራ አካባቢ ለማፍረስ እና ብሔራዊ ደህንነትን ለማስጠበቅ የሚደረገውን ትግል እንቀጥላለን ሲሉም አክለዋል። በአሜሪካ የሚገኙ ተቃዋሚዎች በተመለከተ ከዚህ ቀደም ከተሰጠው የተለየ ተጨማሪ መረጃ ይፋ አልተደረገም። በጠላፊዎቹ ጥቃት የደረሰበት የሃይማኖት ተቋም ከዚህ ቀደም ወደ ቻይና ሚሽነሪዎችን ልኮ የነበረና የቻይና መንግስትን በግልጽ የሚቃወም እንደሆነም ተገልጾ ነበር። በሆንግኮንግ የሚገኝ ጋዜጣም ጥቃት ከደረሰባቸው ተቋማት ዝርዝር ውስጥም ተካቷል። ስሙ ባይገለጽም ጋዜጣው የቻይና መንግስትን የሚቃወም ተደርጎ እንደሚቆጠርም ተጠቅሷል። ጠላፊዎቹ ከአሜሪካ ተቋማት ባሻገር ታይዋን፣ ህንድ፣ ደቡብ ኮሪያና ኢንዶኔዥያ የውጭ ጉዳይ ሚኒስቴር መስሪያ ቤቶችን ኢላማ አድርጎ ነበርም ነው የተባለው። የኤፍ ቢ አይ እንዲሁም የሳይበር ደህንነትና መሰረተ ልማት ደህንነት ኤጀንሲ የአሜሪካ ፕሬዝዳንታዊ ምርጫ ሁለት ዋና ዘመቻዎችን ኢላማ ያደረጉ ጥቃቶች ከቻይና ጋር ግንኙነት ባላቸው አካላት እንደተፈጸሙ ባለፈው ጥቅምት ወርም ተናግረው ነበር። ለ14 ዓመት የዘለቀ የጠለፋ ኦፕሬሽን በመምራት እንዲሁም የውጭ ሀገር ዜጋ የሆኑ ቻይና ተቺዎች ኢላማ በማድረግ የተጠረጠሩ ሰባት የቻይና ዜጎች ባለፈው አመት ክስ ተመስርቶባቸዋል። ምዕራባውያን መንግስታት ከቻይና ጋር የተገናኙ እንደሆኑ መሆኑ የገለጿቸው ጥቃቶች ከዚህ ቀደም የዩኬ ምርጫ ኮሚኒኬሽን እንዲሁም ዩኬንና የኒውዚላንድን ፓርላማዎች ኢላማ አድርገውም ነበር ነው የተባለው። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን ገለጸች። ቻይና በፕሬዚዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን የገለጸችው ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለሀብቶች ወደ ንግድ ጦርነት ለመግባትም ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽም ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስቴር የሰጠውን መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዚዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነው። ሮብ ዕለት የቻይናው ጠቅላይ ሚኒስትር አንግ የዚህ አመት የሀገሪቱን የመከላከያ በጀት በ7.2 በመቶ እንደምታሳድግም ተናግረዋል። አክለውም በአለማችን በመቶ 100 አመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉም አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የአገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸውን ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋ ሰላማዊ ሀገር መሆኗንም ለማሳየት ትፈልጋለች። ቻይና በአሜሪካ በተጣለበት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፍ አጋሮችን ማስደንበርም አትፈልግም። ሮብለት ጠቅላይ ሚኒስትር በቤጂንግ ባደረጉት ንግግር ሀገራቸው ተጨማሪ የውጭ ኢንቨስትመንትን ለመሳብ በሯን ክፍት ማድረግ እንደምትቀጥል አጽንኦትም ሰጥተዋል። ከዚህ ቀደም ቻይናና ወደ ጦርነት ለመግባት ዝግጁ መሆኗንም ተናግራ ታውቃለች። በጥቅምት ወር ፕሬዚዳንት ዚ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ ትዕዛዝም ሰጥተዋል። በዋሽንግተን የሚገናኘው የቻይና ኤምባሲ የሀገሪቱ የውጭ ጉዳይ ሚኒስቴር ከአንድ ቀን ቀደም ብሎ በእንግሊዝኛ ያወጣውን መግለጫ በመጥቀስ አሜሪካ ፌንታኒል ለተባለው መድኃኒት መስፋፋት ቻይና ተጠያቂ ማድረጓንም ተችታለች። የውጭ ጉዳይ ሚኒስቴር ቃል አቀባይ የፊንታኒል ላይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሀሳብ ነውም ብለዋል። ማስፈራራት አያስፈራንም፣ ዘለፋ በኛ ላይ አይሰራም። ጫና ማድረግ ማስገደድ ወይም ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉም አክለዋል። የአሜሪካና ቻይና ግንኙነት ሁልጊዜ በውጥረት የታጀበ ነው። የቤጂንግ ባለስልጣናት ዶናልድ ትራምፕ የቻይናውን አቻቸውን ለበዓለ ሲመታቸው መጋበዛቸውን ተከትሎ የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋም ነበራቸው። ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይናው ፕሬዚዳንት ጋር በጣም ጥሩ የስልክ ውይይት አድርገዋልም ነው የተባለው። ባለፈው ወር እንዲሁ ለሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢዙም ሳይሳካ መቅረቱን የሚያሳዩ መረጃዎች ወጥተዋል። ቻይና ለወታደራዊ በጀት ብቻ 245 ቢሊዮን ዶላር ብትመድብ ከአሜሪካ የመከላከያ በጀት ጋር ሲነጻጸር በጣም ያነሰ ነው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነውን የሀገር ውስጥ ምርቷን ለወታደራዊ አገልግሎትን ታወጣለች ነው ያለው። ይሁን እንጂ ተንታኞቹ ቻይና ለመከላከያ የምታወጣውን ገንዘብ ዝቅ አድርጋ ታቀርበዋለችን ብለዋል። አሜሪካ ዘለንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተሰምቷል። ዋሽንግተን በዩክሬን ምርጫ እንዲደረግ ግፊት እያደረገች መሆኗን ተከትሎ ፕሬዚዳንት ዘለንስኪ ሊተኩ ከሚችሉ የፖለቲካ ሰዎች ጋር ነው እየመከረችም የምትገኘው። የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመሯም ነው የተነገረው። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለ ወታደራዊ አስተዳደር ሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እየተደረገ የምትገኘው አሜሪካ ዘለንስኪን የሚተካ መሪ በማፈላለግ ላይ ትገኛለችም ብለዋል። እነዚህ ምስጢራዊ ስብሰባዎች የተካሄዱት የአሜሪካና የዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዘለንስኪን አማራጭ ለመፈለግ ሲሆን ይህንንም የፕሬዚዳንቱ አስተዳደር የወደፊት እጣፈንታ ላይ ጥያቄዎችን አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃ ሚስጥራዊ ስብሰባዎቹ ከቀድሞ ፕሬዚዳንት ፔትሮ ፖሮሼንኮ ፓርቲ ተቃዋሚ ሰዎችና በፖለቲካው ፍላጎቷ ለረጅም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስቴር ዩሊያ ቲሞሼንኮ እና ሌሎች የፖለቲካ ሀይሎች ጋር የተደረገ ናቸው። ድርጊቱን የተቃወሙ ሰዎች በተለይም በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት ጊዜ ይህ እርምጃ ትርምስ በማስከተል የሩሲያን ጥቅም እንደሚያስከብር እየተከራከሩም ነው። የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ሕዝብ እድሉን ካገኘ ዘለንስኪን ከስልጣን ሊያወርድ የሚችል ድምፅ ሊሰጥ እንደሚችልም ያምናል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስቴር ሉትኒክ ትራምፕ በዩክሬን ፖለቲካ ውስጥ ማንኛውም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢክዱም የአሜሪካው ፕሬዚዳንትና አጋሮቻቸው የሚሰጡት መግለጫ በዘለንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኝ አመልካች መሆኑንም ይነሳል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪን ያለ ምርጫ የሚመራ አምባገነን ሲሉም መወረፋቸውም ይታወሳል። በቅርቡ በዋሽንግተን በሁለቱ መሪዎች መካከል ከተካሄደው ፍጥጫ የተሞላበት ክርክር በኋላ ደግሞ የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነ አማራጭ መሪ ያስፈልጋታል ሲሉም መናገራቸው ይታወሳል። ዘለንስኪ በቅርቡ በርካታ ፈተናዎችን አስተናገዱ ቢሆንም፣ የቅርብ ጊዜ የህዝብ አስተያየቶች ዘለንስኪ ከሌሎች ተወዳዳሪዎች በተሻለ የህዝብ ተቀባይነት እንዳላቸው የሚያመለክቱ ናቸው። የትራምፕ አስተዳደር ምጫ የሚደረግ ከሆነ ዘለንስኪ ከስልጣን ሊነሱ እንደሚችሉ ቢያምኑም፣ የተለያዩ የፖለቲካ ተንታኞች በበኩላቸው በአሁኑ ወቅት ፕሬዝዳንቱን ሊገዳደር የሚችል ጠንካራ አማራጭ እንደሌለ መናገራቸውን ፖለቲኮ አሳስቧል። በቅርብ ጊዜ በተሰበሰቡ የህዝብ አስተያየቶች መሰረት ፕሬዝዳንት ዘለንስኪ አርባ አራት በመቶ የዩክሬናውያን ድጋፍ ሲኖራቸው የእርሳቸው ዋና ተቀናቃኝ በብሪታንያ የዩክሬን አምባሳደር እና ወታደራዊ መሪ ቫለሪ ሀያ በመቶ የቀድሞ ፕሬዚዳንት ፔትሮ ፖሮሼንኮን አስር በመቶ ተቀባይነት ሲኖራቸው ዩሊያ ቲሞሼንኮ በበኩላቸው ከአምስት ነጥብ ሰባት በመቶ መብለጥ አልቻሉም። ከእነዚህ የምርጫ እውነታዎች የዩክሬን ተቃዋሚዎች በፖለቲካዊ ምህዳሩ ላይ እውነተኛ ለውጥ ሊያመጣ የሚችል እጩን ለማቅረብ ያላቸውን ችሎታ በመተመለከተ ጥያቄዎችንም አስነስተዋል። የትራምፕ አስተዳደር ጊዜያዊ የተኩስ አቁሙን ከፕሬዝዳንታዊ ምርጫ በኋላ ለማድረግና ከዚያም ወደ አጠቃላይ የሰላም ድርድር ለመጓዝም ይፈልጋል። ይህ ሁኔታ በአብዛኛው ከሞስኮ ፍላጎታቸው ጋር የሚጣጣም ነው። ፕሬዝዳንት ቭላድሚር ፑቲን ዘለንስኪ የስልጣን ጊዜያቸውን በመጨረሳቸው ሕጋዊ መሪ ናቸው ብለውም እንደማይቀበሉ ከዚህ ቀደም መናገራቸውም ይታወሳል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ተሰሙት የወደድናቸው መረጃዎች እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳስረሱ ያልኩኝ ከወዲሁ ተሰናበቱ። ሰላም በያላችሁበት።